እንዴት ነህ? ማን ልበል? አንተ ደህና ነህ? ትምህርት እንዴት ነው? ቆንጆ ነው። ቁጭ በሉ። ሳፉብኝ እንዴ! ሁሉንም ኧረ አለ፣ ጥጡም አለ፣ ስፌቱም አለ። ስለዚህ ዛሬ እሱን ስንሰራ እንውላለን። አዎ፣ እሺ፣ እሺ። ይኸው ጥጡም ቀርቧል። ይኸው ስፌቷን ገና እየጀመራት ነው። ጤና ይስጥልኝ የተከበራችሁ ተመልካቾቻችን ምንትዋ ፕሮግራማችን ጀምሯል። እንድትከታተሉን እንጋብዛለን። በዛሬው ፕሮግራማችን ባህር ዳር ከተማ ቆጠጤና አካባቢ ተገኝተናል። ይህ አካባቢ አሁን ያለሁበት በተለይ መንግሥት በጣም በዝቅተኛ ኑሮ ያሉ የድሃ ድሃ ብሎ ለያቸው አባወራዎች የሰጠው ቤት ውስጥ ነው የሚገኘው እዚህ እንግዲህ ቀደም ሲል አጥገቤ የሚገኙት እማ እናትሻረው ለረጅም ዓመታት ከቆዩበት አካባቢ ከአዴት አካባቢ ነው የመጡ። እዚህ ከመጡ ወደ 11 ዓመት እንደሆናቸው ነው የነገሩኝ። የመጡበት ምክንያት ደግሞ ልጃቸው በአጋጣሚ በአካሉ ላይ ጉዳት ሲደርስበት እዛ አካባቢ መኖር ስላልቻሉ ወደዚህ መጠው እሱን ጨምሮ ሌሎች ሶስት ልጆቻቸውን ስፌት በመስፋትና ጥጥ በመፍተል እየተዳደሩ ይገኛሉ። ዛሬ ከእሳቸው ጋር የማደርገውን ውሎ ወደ እናንተ አቅርባለሁ፣ እንድትከታተሉን በአክብሮት ጋብዛለሁ። ለመጀመሪያ ጊዜ ነው። እስኪ አሁን የምሰፋው ለመጀመሪያ ጊዜ ነው የምሰፋው። መሰንጠቅም ምንት ነው? መሰንጠቅም ያስቸግራል፣ ያስቸግራል። በውሃ ነው። ቆይ ይችኛ፣ ለምሳሌ አንዷን ይስጡኝ። ይሰፋ ያለችዋ በዚህ ያሳዩኛ አንዴ እያትልሽ ቆይ ቆይ ቆይ። እኔም ሊያስ እያየሁት እስኪሰፋ ያለችው አሁን ተወው በእናትህ። አንዳንድ በብር እየገዛን የሚሰፋ እሺ። ይችን ጫፏን ነው ይችናል። እያትልሽ ነው እንደት ሰርገሽ ለኒተውን አንተ እንትወጣ እንዴት አድርገው ሰነጠቁትማ? እየ ልምድ ይፈልጋል ልምድ ይፈልጋል ልምድ ይፈልጋል። ዛሬ ስለዚህ ስፌት ሙያ መቼም በየሄድኩበት ነው የምማር ስፌት በደንብ ያሳዩኛል። እያወጋን እያወራን ስፌት እሷን ጀምሮ ሊሰጥ እይ እያት እንትን አለች ዋይ ደግሞ ሌላ አልስጥሽ? እስቲ ግራም ጣውም ጅል ይኖራል። ኧረ ቀጫጭንም አሉ። እንቋይ ደበር እርሱ ቆንጆ አድርገው ነው የሰነጠቋት። እንግዲህ ደግሞ ይችን እንድትጫርቅሽ ነው። አያያዜ አላማረሁት ሁሉን

ሰባት መቶ ብር ሁንስ ወደ ሽብር አከራይ ተዋለች። ያው ስምንት ነበር የምትቀበል መቶውን ብር የኔ ብላትታ ህግላፊ ሌላው እየከፈለ እኔን አንድ መቶ ብር ቀነሰችልኝ። ዕድሜ ስጣት አዲት አካባቢ ነው እንግዲህ እዛው ተወልደውን ያደጉ እዛው አካባቢ ትዳር ያዙ ኖሮ ምናምን ያደረጉ እዛው አካባቢ ነው ከፍ እየ ወደ ገጠሩ ነው እኮ ገጠሩ ገጠሩ ነው ከፍ ነው ገጠሩ ነው አሁን የልጆች አባት ሙቶ ያን ሶስቶች ይ ተብዬ ህጀገብቻይኖር እጀ በነው ተኖተተብምን ነበር የምታመርቱ እህል ነበር የምናመርኩ። ስለዚህ ጥሩ የገበሬ ኑሮ ይኖሩ ነበር፣ በመሬቷ አዝዘው እንደፈለጉ ገንዘብ አውጥተው። እሺ ከዛስ እንዴት ወደ ባህር ዳር መጡ? ልጅ ሲታመም ጊዜ ሀገሩ ገደል ነው። ዊልቸርም ገዝተን ብንወስድም እንዴት ነው ይሄዳል? ገደል ነው፣ ገደል ነው። ስራው ሁላ ገደል ነው። አይንሽ እንደምታው በምን አጋጣሚ ነው እንደዚህ የሆነው? በስንት አመቱ ነው? ለዘጠኝ አመቱ ለዘጠኝ አመቱ እንደው ደርሶ ቆረጠነኝ፣ ብርድ ብርዳለኝ እያለ ወደ አመት ቆየ። ጥጃም በግም እየጠበቀ ኋላ እንዲያውነ ጣ ከዚያ በላይ አመመው፣ ሰባበረው አሁን ባህር ዳር ሐኪም እርዳታ ብንመጣ አላገዘውም። አላን ይየውን ዛለ እጁም እግሩም ሰነፈብኝ። ኋላ መጨረሻ አንድ ሰው ያጥንት ቢኖ ሰባብሮ የጣለው አለ ያጥንት ይያለ። አሁን ይቻለ ይመስገኑ እሱ ላይ የሚችል የለም ይይታ። አሁን ያው በትንሽ ወረቀት ምዝዋራ ጓደኞች ጋር ዋለ ከቴም ተማሪ ሆነልኝ።

ሲልሲል በመስከረም እንዲያው ነው ተሟግተው ያገቡልኝ። በጥር ዳብላለፍ ደግሞ አሁንም ዳብላለፍ ከዚያ በላይ ይመስገነው ለጌታ ተማሪው እየረዳው መምሮች ይዞ አይዞ እያሉ ይኸው እዚህ ደረስ እንግዲህ ደረሰ ማለት ነው። አይታወቅም እንጂ እኛ መምር ይሄ ልጅ እስሆን የሚጠጉር ነው ይቆዩና ይቆዩ አይዞ ይሄ ልጅ እስሆን ነው የሚጠጉ ሲሉኝ እስቅባቸዋለሁ። ግን የጠጉሬ ነው መሰል ይሄው እየተደረስን ነው። አረ እንኳን ደረሰልህ ደረሰልኝ። እናት፣ እንዴት ነበር ስቃዩ? እሱን ማስታመም ማንሳት መጣሉ። አሁን እንግዲህ የእናት ጉልበትም እየደከመ ነው ሳይወት። እንደው ስንት አመቱ ይሆናል ማየ? ስንት አመትማ ይሄው አስራ አንድ አመቴ ነው መሰል። ሰውነቱ ሁላ ባብጦ እጁ እንዲያሁን አልተሰበሰብ እንዲህ ነው የሚዘረጋ ያን እየሰበሰብኩኝ የቤት ስራ እየሰራሁኝ ስልስል፣ አሁን ሰውየው በሁላ አይመችም

ጌታ ረዳኝ። ትንሽ ነፍስ ራበት፣ እኔም ፊቴን አላዘወርኩትም። ቀር ቀር ስለዚህ የዛሬ 11 አመት ሀብቶ ንብረቶ ወጡ ቀር። በምን ተዳደራችሁ? እንግዲህ ለረጅም አመት ላሞች፣ በሬዎች መሬቱን ሁሉ ሲያስተዳድሩ ነበርና ከዛ በኋላ መጣውስ እንደው በምን ተዳደራችሁ? እኔ ነፍስ እያለ እንደናንተ የሚረዳን ያችን ሚዛን ይዞ ሲቀመጥ እስከ አምሳ ብር እስከ 200 ብር አፍርቶ ይገባል። ይሰራ ነበር። ቁጭ ብሎ ቁጭ ብሎ እዚያ እጅ ብሎ አይሰራም። እየመጡ እየተነዘሙ እየሰጡት ይሄዳሉ። እዚያ ኮቴስ ስር ከዚያ ብዙ ቀን የሰራ በዚያች ደግሞ ይነፍስ እያለም ደግሞ ሰው ያየ ሁላ እሱን ስገፋ ይረዳይ ነበር። ይመስገን። ከባለው ውጭ ሶስት ልጆች እንዳሉት ነግረውኛልና በምን ነው የሚተዳደሩት እነዚህ? እነዚህ እናት እናት ናት፣ ምን ጊዜ ትደርሳለች? እንኳን ዛሬ ነፍሱ ደህና እንዲህ ሰው ጋር እየዋለ ተመስሎም፣ ጨርቁን እንዲህ አድርጎ አይለብስ፣ ጨርቁን አያወልቅ፣ በእጁ አይጎርስ፣ በእጁ አጉርሻ እጁ ወዳፎ እንዲህ ጠቁሞ እንዲሄድ እኔ ነኝማ። ጎርስ ሰውነቱን ዛሬም እኔ ራሴ እያጠፉ ነው። እዚህ ሽንት ቤት እዚህ ሱ አስቆፍሬ እንዴት አደርጋለሁ? ጌታ የሰጠኝን እዚሁ እየገፋው እየገባ ይወጣል። ይመስገነው። ቀደም እኔ እየተቀበልኩ ነበር እየወሰዱ ሽንት ቤት ምደፋ ጥጥ እየፈተሉ ለጠብ እየሰፋው ቼንጅ ረማው ጫ ናት። አሁን እሷ የተጀመረች እንደዚህ አርጎ ለመስፋት ነው። እንደሱ አርጌ ሰፌድ ይሄንና ጥጥ በመፍተል ነው። አሁን ይሄ ገበያ ስንት ያወጣል? እምቢ አለ መቶ መቶ ብር ተብሎ ነበር። እንዲያ ትንሽ ቀን ሽጭ ነበር። አሁን ቅዳሜ ዕለት ያጀ ተጎልቸው እዬ እዬ ይዞ መጣው እንዲያለኝ ደግሞ ግራም ጠዋን አንድ በብር አንዷ አንዳንድ ብር እንዲያ አድርጌ ገዝቼ ሰፊች ይበላሻል ምን ይላል እንዴ ያርጌ፣ ሰፍቼማ፣ ምን ምጓጠዋለሁኝ? እንደፈቀደው ይሄ መልሼ እዚህ መጣሁ። የዕለቷን ሸጣለሁኝ፣ ድንችም ገዛው፣ ሽንኩርትም ገዛው እዚያ አጥፍቻት መጣለሁ። ብቆጥራት አውቃት ነበር ግን እዚያው እሸጥና እዚያው አጥፍቻት ምን መጣ። ምን ምን ይገዙባታል ለምሳሌ? እቺ ተሽጣ ድንችም፣ ሽንኩርትም፣ ዘይትም፣ በርበሬም የቤት ቤት ዱቃና ስንት ተቆጥሮ ያልቃልነት አለ። አታክልት ሁልሽ የምታይው ይሄ እየሾውን አሁን ይጥጥ

አሁን እንደተቋጠረ እዚች አገልግል ተቀምጣ ነው። ወይ ፍሬ ነው የምልሽ መጥቼ እዚህ ቤት ስገባ ስፈታት ይች ፍሬዋ እሷ ጥቁር ወይ ኩ አልሁና፣ ቆፋ ፍሬ ሁለት ዓመት በሰኔ የገባሁ በዚያው በሰኔ ዘራሁት። እሺ ዘራሁት በቀለ። ስለዚህ አሁን ይሄን በቃ ምንም ወጪ ሳይወጥባት ይችን እሸጥ አድርገው ደግሞ ይችን ደግሞ ለገቢ ታረጋጋታለች ለለት ወይም ጨርቄና ኩታ ለብሳት አደርጋታለሁ ወይም እሸጣታለሁ። የእሱ ዩኒፎርም፣ ደብተር፣ ልብስ፣ ጫማስ? የእርሶስ በምንድን ነው ይሄ የሚገዛ? የእሱም ነፍሴ እያሉ የሚሰጡ ነው እንጂ የለም። ሱሩ ላቂ ላቂ ነው። ዛሬ ሰማይ አይደለ ጨርቅ ትገኛል። ይህ ነፍሴ እያሉ አንዳንድ ኃላፊ ይሰጠዋል። ሆድ መሙላት ነው። አሁን ይሄ ሆድ መሙላት ነው። ጨርቅ ጨርቅ፣ ደብተርስ ደብተር ቀበሌዎች አንዳንድ ጊዜ ይሰጡታል። መምሮች በአመት በአመት ይሰጡታል ይሰጡታል። ደብተር ሰርቶ በነጻ ይሰጣል። ያችን እየቆጠበ እሽ፣ ቆይ ቆይ ቆይ፣ ይሄንማ ይችላል። ስፌት አልችልም፣ እውነቴን ነው። ጥጥ እንኳን ይችላል። ማየ አይን ነው የሚጎዳው ደግሞ አይደል? ጥጥ አይን ጎዳ፣ አይን ይጠፋል እያሉኝ አሁን ሰዎች ረሱ ደመኛሽ ነው። ረሱ ደመኛሽ ነው። አይዞሽ እችላለሁ ብዬ ኧረ እንዲያ ነው። ሱስ ወፍራም ፈታይ ነው፣ ቀጭን ፈታይ አይ ዲያ እንደደረሰሽ ፈታይ ዝም ብለሽ እንዴት ላድርግልዎት? ብዬ ነው የፈለጉት ልፍተልሎት ወፍራም ይሁን ቀጭን። ትንሽ ቀጠን ይበላ። እሺ እና ቃል ቀጭን ነው ደና ያከረርኩትን በኋላ ነው የመጣው፣ በኋላ ነው የመጣው። ሳኔ ሁለት አመት እና ይመስገነው መቼም ውስጥ አሁን ቁርስ ምን አለ ብለን ዝም ብለን ቁጭ ብለን ያለ ልዩም በሁሉ እንትናይ እኔ የማሞት የሞቱ እንዲሁ በሁሉ በሰዓት ቁርስ በሰዓት ምሳ እንላለን። ትምህርት ስሄድ ዝም ብሎ ሆዶ ነው የሚመጣው፣ አይበላም። ሲመጣ ያችን ያገኘኋት ነፍስዬ ቆየዋለሁ፣ ያችንን ቀምሳለን። አሁንም ሽሮ የሱ ልስራ ለሄድክ እንደሆነ ዬ ኋይት ውስጥ ፈላ ቆየች። ዝም ብለን እንዳደርን እና በሁሉም የሚያለቅስ ልጅ ላለ እሱም ነፍስ ያወቀውን እርራ አድርጎት አንጀቱም የምርራ አድርጌው አይሰማንም። ይመስገነው ለጌታ የሰጠን ጠጋ ጠጋ ሰጡኛል። እያልፍ አመሰግነዋለሁ። ደግሞ እንዲያው ለቃቅሻ ለቃቅሽ ልጆች ሙተውብኛል፣ ባሌ ሙተውብኛል፣ ሶስት ልጅዎች ሙተዋል። ደግሞ ይሄ ደግሞ እንደ ሞታ አይቼው ማልቅስ ነበር ሙዬ ማልቀስ አሁን አራንጓት መስለል ላይ ነው። ሸረተው ይላል እሱ አረ ተው እባክሽ ተው ተው ሲል እንት እንዴት ነው የሚቀኑ ምሽል እንዴት ነው ቅዳሜ ምናመጣልህ ምለው ነገር አለ። አሁን እንዲያ ሁኝ እጃ አይወዝንም። ጥጡን ፈትጄ አንድ ሁለት ጊዜ ነው የፈታ ይሄን ፍሬ እንዳልኩሽ የፈተልኩላቸው ዚዋዲ ኃይሊን ቆረቆረ ይተውት ግን ይቺን ስላገኘዋት አልሸጣትም። ፈትዬ እየሸጣት አለሁ እያጥምዘምዛለሁ፣ ወይም ለብሳት አለሁ ወይም ሸጣት አለሁ እና ለብሳት አለሁ። ስለዚህ አይኖትን የሚያሞታል ማለት ነው። ምንድን ነው የሚሰማወት? አይኔ እንዲወፈራለሁ እና ወገቤ ወገቤም በሀይል ነው ተናግቶ በስቶበት እንጂ እግዚአብሔር የሰጠኝ ነው አይደለም፣ ይመስገነው። አሁን ነፍስ እየዋላ ነው እየተሻለኝ ነው። አይኔን እንደ መፍራት አደረገዋለሁ እሱ ያውቃል እሱ ያላለ ህክምና አርገው ያውቃሉ የለም አርጌ የተወዳጅ ተመልካቾቻችን እንግዲህ ቀደም ሲል ከእናቱ የሰማነው ነገር አለ። በተለይ የእናትን ውለታ እናትነት በምንም የማይተካ መሆኑ ከአንደበታቸው ብሎም ከድርጊታቸው የተመለከትንበት ነው። ባለው እንግዲህ በእናቱ ጥንካሬ፣ በእናቱ ጉልበት፣ በእናቱ ወገብ ለዚህ ደረጃ ደርሷል። የአስራ አንደኛ ክፍል ተማሪ ነው። ጎበዝ ተማሪ እንደሆንክም ሰምቻለሁ ደብል ደብል እያለፍክ ነው የመጣኸው። ደረጃ ተማሪ ነ ሆን እንዲሆን አስራ አንደኛ ክፍል ነው ያለኸው። ስንተኛ ወጣ? ሀም ፈርሰኝ አሁን ሁለተኛ ነው ወጣ። ሁለተኛ ነው የወጣ። እስከ ዛሬ በምትመጣባቸው ጊዜያቶች ስንተኛ? አስተኛ እየወጣሁ ነው የመጣሁት። ዛሬ ከሴክሽን አንደኛ ነው ይዤ ነበር። አሁን ዘንድሮ ሚኒስትሪ ስምንተኛ ሚኒስትሪ ተፈታኝ ነበሩ በዳበዳበል ነው ዘንድሮ ገና ስምንት ያክል ነው የምትሆነው ስለዚህ በዳብል አስራ አንደኛ ክፍል ደርሰሻል ሶስት ዓመት አልፍ ስለዚህ በጣም ጎበዝ ተማሪ ነ ምን መሆን ነው የምትፈልገው እኔ ደራሲና ህግ የህግ ነው የምፈልገው የህግ ባለሙያ በዋነኝነት ደራሲ ጎለጎ ስለዚህ የብዙ ተሰጦ ባለቤት ነው የምትሆነው ብዬሽ ነው አጋጣሚውን ታስታውሳለህ የታመምክበትን ጊዜ የተሰማህን ጊዜ አጋጣሚውን አስታውሳለሁ ዘጠነኛ ዓመቴ ምናምን እንደዛ እያለ የሆነ ብርድ ብርድ ይለኝ ነበር እንደዚህ መጋጣጠሚ ቆረጠመ ነበር እና የዚያኔ የህፃናት ህፃን ስለሆኑ ያው ጨዋታውን ነው እንጂ ማይ እንደዚ ስሜቱ አይሰማኝ እና ማታ ማታ ላይ ደግሞ እያንቀጠቀጠ ነበር እዛ ቀስ እያለ አንድ ሶስት ዓመት ምናምን እየቆረጠ ምናምን ሲሄድ በጣም መጨረሻ ላይ ስጠቃ መጓዝ ሲያቅተኝ እንትን ስል እንግዲህ ገጠር ላይ ደግሞ

ሚዛንና እንደዚህ ማስቲካ እንደዚህ ሶፍት ምናምን ለስራ ብዬ ጀምር እየሰራው ነበር። እዛ ያለው አሁን ምንድን ነው በሰውነት ለራስ አታዝዝ ምንድን ነው የሚሰማ የሰውነት ሰውነት የት የትኛው ክፍል ነው የሚታዘዝ? አሁን የሚታዘዝ ኖርማል እንትን የማይታዘዝ ያው መገጣጠሚ ነው። ያው ጉልበት እዚህ መገጣጠሚ እዚህ እጅም ጡንቼ በቃ በዋናነት መገጣጠሚ ነው የሚባለው። አጥንት መገጣጠሚ ነው የማይታዘዝ። ሌላው ፓራላይዝ ምናምን ነው መገጣጠሚ ያለመዘርጋት ችግር ነው እንጂ ፓራላይዝ ምናምን ያለመስማት ማይበደዝ ምናምን ስሜት የለውም። ስለዚህ በእናተ ጉልበት ነው እዚህ የደረስከው? አዎ፣ በእናቴ ላይ አሁን ራሱ ተቀብለሃል። አካሌ ላይ እንደዚህ አይነት ጉዳት ደርሶብኛል፣ ግን እንደዚህ በሆነም ደግሞ ትልቅ ደረጃ ደርሳለሁ የሚል ውስጥ እህን መቻ ያሳመንከው? በዋነኝነት ራሴን አምኜ እንድቀበል ያደረገኝ መጽሐፍ ነው። የድርሰት መጽሐፍ ልቦለድ መጽሐፎች ናቸው። እነ ሄለን ኬለር ምናምን እነሱ አሉ። የእነሱን ታሪክ ምናምን አያለው፣ እነሱ መጽፋ ነው አነባለሁ። የእነሱ መጽሐፍ ሳይ ይህን ሀና ይህን አና የምትባለው አና ማስታወሻ ላይ እነሱ ሁሉ ሳይ እኔም ስሜት እንትናለና እንዲህ እኔስ መቀየር እችላለሁ ብዬ በዚ ኬዝ ነው እንትኛው ማቴሪያሎች ከተሳኩልኝ እደርሳለሁ ምንም አያግደኝም እንዴት ነው የምትማረው መጀመሪያ ፕሪፓራቶሪ ነበር የምማረው ቀበሌ አስራ አራት አሁን እዚህ ፊት አውራሪ መጥቻለሁ ያኛው ስለራቀኝ የኔ ቻሌንጆች አንደኛ ያው እንግዲህ ኑሮ እንደምታዩ በጣም ከባድ ነው ሽንኩርት ዘይት ጤፍ ምን ያህል እንደሆነ እንደምታውቁት ነውና ለጠብ እና ተተፈስሎ ምን ያህል እንዴት ከበር እንደሚያደርግ ከባድ ነው እና ሱች አንደኛው እሱ ቻሌንጅ ነው ሁለተኛ ደግሞ መውጫ መግቢያው በመሄድበት ሁሉ እኔ ቻሌንጅ ነው መሰፈሩ አይመችም እንዳያችሁት ሽንት ቤቱ ከባድ ነው ሁሉ ነገር ከባድ ነው እና ቻሌንጅ ነው እኔ ነገርና ከባድ ነው ይሄ ከተስተካከለልህ ይሄ ከተስተካከለ ያው አላማውን አሳካለው ብዬ ተስፋ አደርጋለሁ እና ቴ ቻሌንጅ በጣም ከባድ ነበር ያው አሁን ቢያንስ ራሴ የተወሰነ ልብስን ለብሳለሁ ራሴ መገባለሁ። አሁን የራሴ ውልቸር ላይም ያው መውጣት ሞክራለሁ። ግን ድሮ ላይ ገና ታሽ ክላስ እያለሁ በጣም እናቴ ነበረች የምታለብሰይ፣ የምታጠጣይ፣ የምታጎርሰይ ሁሉ ነገር በቃ ገላይ ሁሉ ነገር የምታደርገው የነበረ እሷ ናት እና እንዲህ አድርጋ ከስራ ቦታ ርሳ ትምህርት ቤት ትንበላ ከባድ ነበረ ፊት ላይ እና እሷ በዚያን ጊዜ በጎኔ ራሱ ተገላብጬ መተኛት ከባድ ነበረ እና የምታገላብጥ የነበረ እሷ ናት። እሷ እግዚአብሔር ከኔ ያው ውለታውንም እከፍላለሁ ያስባሉ። ግን ከኔ በላይም እግዚአብሔር ክፈላት። አሁን ሙሉ ሕክምና በሰውነት ያላገኘውም ብላል አሁን ደግሞ አይኑንም ያመዋል እያሉ ነበረ ና እሱን ነገረኝ ስ አይኔን ያው አነባለሁ። በጣም አንባቢን አነባለሁ። ስድስት የፈተና ሰሞን ከሌቱ ስድስት ሰዓት የምነሳበት ጊዜ አለ። እና እንዲያው ከጎለጎን ደግሞ ከትምህርት ጎለጎን ድርሰት እጽፋለሁ፣ ግጥም እጽፋለሁ። እሱ መጽሐፉ ማነብበት ምናምን መሰለኝ የአይን የሆኑ ቅርብ ጊዜ በጣም ያመኛል ሹ ሹ ለኛል ይቀላል እና አሁን የፈተናውን ሰሞን ፈተና ነበረብን፣ ያው የተወሰነ መቅላት ጀምሯል እና አይኔን የሚያመኛል እሱ ትንሽ ከባድ ነው። አይኔ የተወሰነ እያመኝ ድርሰቶች ምን ምን ላይ ነው የምትሞክረው? ድርሰት ያው በቃ ድርሰት የለት የለት ነው የለት የሰውን የለት የለት እንት ነው እንትላ እነዚህ ያቀረብካቸው ድርሰቶች ናቸው። እሱ ግን እሱ የግጥሞች ናቸው። ድርሰቶች ይውስጥ ቤታ አለ። ደስ ያለህን አንድ ግጥም አለ ስለኔ ገጠሙት አለ። ሳልሞት ሞተ ተባልሁኝ ይባላል። ከምድር በላይ ከሰማይ በታች በህይወት እያለሁኝ አንተ እኮ የለ ሙታን አሉኝ። ሚስጥሩ አልገባኝ አለኝ በህይወት እያለሁኝ ለምን ይሆን ሙታን የተባልሁኝ? ባልተያቸው ነው እንጂ ሙታን ያሉኝ። ለሀገር የማ ታሪክ ሳልሰራ አልሞትም ብዬ ለራሴ ቃል ገባሁኝ። በየሻ ቤቱ ተጎልታችሁ እናንተ ሙታችሁ ሳለ ያልሞቱትን ሰው ሞተ ትላላችሁ። ሀገራችን ኢትዮጵያ ዝና አንገቷን ደፍታ በየቀኑ የምትረግማችሁ በጊዜያችሁ በእድሜያችሁ የምትቀልዱ ብትል ትውልዶች እናንተ ሆናችሁ ይላል በጣም ደስ ይላል የእውነት እሺ ስለ እናቴ የገጠምኩትም አለ ብላኝ ነበረ ስለሳይ ምስል ያው ይህ ደግሞ የእናቴ ውለታዋ ብዙ ስለሆነ ስለ እሷ የገጠሙት ነው ርዕስ እናቴ እማ ስልሽ እናቴ ስልሽ መንፈስ ታድሶ ነፍሴ ትረካለች በአንድ የተወሮራ ገነት ትገባለች ሲረበይ ተርበሽ ሲያመኝ አብረሽ ታመሽ ስጠማ ተጠምተሽ ሳለቅስ እያለቀሽ ሰወድቅ አንስተሽ ሲከፋኝ ተከፍተሽ ለኔ ለኔ ብለሽ አንችነት ችናጠሽ የማይበላውን መራራውን በልተሽ የማይጠጣውን መራራ ጠጥተሽ እንዳይከፋው ብለሽ ውስጥሽ እየደማ ባፍሽ ትስቂያለሽ። ፊቴ ሲጠቁርብሽ ምን ነው ልጅ ብለሽ ባለን ጋጣጦችሽ ትዳብሽኛለሽ። ጠዋት በማለዳ ቤተ መቅደስ ሂደሽ ጸሎት ታደርጊያለሽ። ለእኔ ብለሽ ያለ እድሜሽ አጎንብሰሽ እስከ እለተ ሞቴ ተከፍሎ የማያልቅ አለብኝ ውለታሽ እማ። እንዳላጠሽ ሻመት ልኑር ከቅፍሽ ትንፋሽሽ መድኃኒት ነው፣ ጠረንሽ ፈውስ ነው። ስምሽ በወርቅ ቀለም የተጻፈው መቼም ማይጠፋ ሀያው ነው። ክብር ይግባሽ እናት ዓለም የምድር ገነት። እንዳንችኮ ማንም የለም። ማስተላልፈው መልእክት አንደኛው፣ ውልቸሩ ቀጣይ አመት ኢንተራንስ ተፈታኝ ነኝ፣ አስራ ሁለተኛ ተፈታኝ ነኝ እና ላይበራሪ ለመድ በጣም ከባድ ነው፣ ሰፈሩ አይመችም ማዘርም እያቃታት እያረጀች ነው። መግፋት ትንሽ ከባድ ሆኗል እና ማንበብ እየቻልኩኝ ብዙ ነገር ማሳከት እየፈለግኩኝ ውልቸሩ አንዳች ውልቸሯ ተሰብራጅ ደግሞ ቅያሬ የላት ምናምን ተብዬ ራሴ የምመሄድባት ውልቸር ዘመናዊ ኤሌክትሪክ ሲስተም የመጣችው ውልቸር አለች። እሷን ስፖንሰር ባገኝ እሷን ቢያገኝ ቀጣይ መተፈትኝ ከፍተኛ ውጤት አምጥቼ ወደ ዩኒቨርሲቲ ጆይን መቀላቀል እፈልጋለሁ። እሱ እና ደግሞ በሁለተኛ ደረጃ ደግሞ ፕሮግራም የሚከታተሉ ስፖንሰር የግጥሜን ስፖንሰር ቢያደርጉልኝ ማሳተፍ ፍላጎት ነው። ግን በዋነኝነት ውልቸሯን ባገኝ አለሜን ለማሳካት ወደ ኋላ አለ ሙሉ ነገር ፈጽማለሁ ብዬ አስባለሁ። በመጨረሻም ባለው ጠዋት ተነስቶ ቀኑን ሙሉ ምንድን ነው የሚያደርገው? ስቴ ያው ያው ጠዋት እነሳለሁ። ጠዋት አይደል የምነሳው? ነው ይዘ ስምንት ሰዓት ስድስት ሰዓት ነው የምነሳ። ማንበብ ሌሊት ነው የምነሳ። ብተኛት ቢያንስ በቀን ከትምህርት ቤት መለስ አለው የጠዋት ኮይኑ ከትምህርት ቤት መለስ ስድስት ሰዓት ነው የመጣው ያገኘሁትን እቀምሳለሁ ከዛ ወደ ጥናት ነው የምገባ። ማታ ሁለት ሰዓት ላይ በጊዜ እተኛለሁ። ዛስ ከሬቱ ስድስት ሰዓት ስምንት ላይ ነው የምነሳ። ተነስቼ ጠዋት ከሆኑ ትምህርት ቤት ሄዳለሁ። እዚያ ቀን ላይ ደግሞ ግጥም በጎን ለጎን ሲደብረኝ ያኛው ሲል ግጥም እንጽፋለሁ፣ ድርሰት እንጽፋለሁ እና የምተኛት ቢያንስ አራት ሰዓት ነው ራሱ አይሞልም ምተኛው። ስለዚህ ከኩዮች ጋር ወጣ ብሎ መዝናናት ሻይ ቡና እንደዚህ የለም አልወጣም። ማለት ቤት ላይ ነው። ክረምት ላይ ራሱ ቤት ላይ ነው። መጽሐፎች ልቦለዶች ነው ማንበብ ቤት ላይ ያሰብከው እንዲሳካልህ ምኞቴ ነው። በተለይ ደግሞ ትልቅ ደረጃ ደርሰህ የኔ ነው የምትለው ነገር አግኝተህ የእናትህን ውለታ መመለስ እንደምትፈልግ ነግረኸኛል፣ እና ያ እንዲሳካልህ ነኛለሁ አሸኔ አሳካለሁ እያስፋሉ ነገሮች ከተበማሉ ሳካል ይሳካልህ፣ በጣም ደስ ይለኛል። ያኔ ደግሞ እንደው ብቅ ብለን ደግሞ እንጎበኛለን። እማዬ እናት ነሽም ያሰቡት እንዲሳካሎት ልጆም ደግሞ ትልቅ ደረጃ ደርሶ በቃዎት አይዞት እንዲሎት እንመኛለን። እናመሰግናለን። የተወደዳቸው ተመልካቾቻችን ምንትዋብ ፕሮግራማችን ዛሬ ይህንን ይመስል ነበረ። እንግዲህ ቀደም ሲል ፕሮግራሙን አይታችሁት በጣም ስሜት የሚነካ ነው። የእናት ውለታ ምን ያህል እንደሆነ ያየንበት ፕሮግራም ነው። አይዞት በርቱ የሚል ያስፈልጋቸዋል። በተለይ ከዚህ በኋላ ደግሞ ልጃቸውም እሳቸውም እንደተናገሩት ደክመዋል። እሱ ደግሞ ዩኒቨርሲቲ ከሚገባ ቢያንስ አንድ ዓመት ተኩል ይቀረዋል እና ይህንን ደግሞ ለማድረግ የሚመለከታችሁ እንዲሁም ደግሞ ማንኛውም ማህበረሰብ ይህን ፕሮግራም የምትከታተሉት አይዟችሁ በርቱ እንድትሉ እያለ ነው የዛሬውን መልእክት የምናስተላልፈው። በተለይም ደግሞ በሚቀጥለው ዓመት 12ተኛ ክፍል ተማሪ እንደሆነ ነግሮናል ና ያን ለማድረግ ደግሞ በፈለገው ሰዓት ላይብረሪ ሂዶ ማጥናትም ይፈልጋል። ያን ለማድረግ ደግሞ አሁን ያለበት ብስክሌት የተበላሸ በመሆኑ ለእኔ ከባድ ነው፣ እናቴን እኔን መርዳት ደክሟታል የሚል መልእክት ነው ያስተላልፈልን። የተከበራችሁ ተመልካቾቻችን፣ የሚመለከታችሁ ባልሻ አካላት ወይም ደግሞ ሌሎች ማህበረሰብ ይህንን ወጣት እንዲሁም ደግሞ እናቴን መርዳት እንዳለብን ነው እንግዲህ ዛሬ መልእክታችን የምናስተላልፈው ማለት ነው። ምናልባትም እነሱን መርዳት ለምትፈልጉ ደግሞ በዚህ ታች በሚጻፈው የስልክ ቁጥር አግኝታችሁ መርዳት እንደምትችሉ ከወዲሁ እየጠቆምን የዛሬውን ፕሮግራም ቋጭን። ስለተከታተላችሁ እናመሰግናለን። ጤና ይስጥልኝ።